የጥንታዊ ስዕል እዚህ አካባቢ ላይ የቅርቡን ኮሮና ጨምሮ ወረርሽኝ፣ ረሃብ፣ ቸነፈር፣ ችግር አይገባም፣ ገብቶ አያውቅም። ወር በገባ ከአንድ እስከ ሰባት በማያቋርጥ መልኩ ምህል ላይ ይደረሳል፣ መብራንን ይማጸናሉ። ከመቤታችን ደጅ በረከት ያገኛሉ። ከስዕሉ ጎን ሶስት ዲያቆናት በሦስት ሙዳይ በቀጸላ ሸፍነው ይዘው ታያላችሁ። የሰባሰገል ምሳሌ ናቸው ሰባ ሰገል እመብርሃን ባለችበት ጌታችን በተወለደበት ሰማይና ምድር ነፍስና ስጋ በታረቀበት ሰውና እግዚአብሔር በተስማማበት ነፍስና ስጋ ሰውና መላእክት በታረቁበት በዚያ ስፍራ አምላክ ነውና ዕጣን፣ ንጉሥ ነውና ወርቅ፣ ለመራራ ሞቱ ምሳሌ ከርቤ ይዘው የመምጣታቸው ምሳሌ ነው። እነዚህ የሰብአ ሰገል ምሳሌ ናቸው ካልን እነዚህ ሁሉ የሰማይ ሰልፈኞች የሰብአ ሰገል ምሳሌዎች ነው ይታያል። በመቤታችን በድንግል ማርያም ስዕል ላይ ክርስቶስን በግራ ትከሻዋ ታቅፋ በቀኙ በኩል ቆማ ይታያል። ቅዱስ ዳዊት ወትቀውም ንግሥት በየማነከ፣ ንግሥቲቱ የወርቅ ልብስ ተጎናጽፋና ተሸፋፍና በቀኝ ትቆማለች ያለውን ትንቢት ለመናገር ነው። አምላካችን ኢየሱስ ክርስቶስ በአንድ እጁ ዓለምን በአንድ እጁ የተጠቀለለ መጽሐፍ ይዟል። መጽሐፉ በዚህ ዓለም ስትኖሩ እንዳይቸግራቸው